ቀሪውን ሁለት መቶ ሺህ ብር ለመሸፈን እኮ ተስማምቻለሁ። በእርግጥ የገንዘቡ መጠን አሁን አንቺ የገለጽሽው አይነት አይደለም። ኦልሞስት ወደ ስምንት መቶ ሺህ አካባቢ ደርሷል። ከዚህ ውስጥ ደግሞ የአንቺ ድርጅት 75 ፐርሰንቱን ነው የሚሸፍነው። ያ ማለት ደግሞ ወደ 6 መቶ ሺህ አካባቢ ማለት ነው። ምን? እንዴት እማዬ፣ ተረጋጊ እንጂ ምን ተረጋጋሁት? አንቺ ልጅ ዘረፋ ሆነ። እንዳልሽው ሁለት መቶ ሺህ ብር ብለሽ ቃል አስገብተሽ፣ እንዴት ነው እንደዚህ የምታደርጊው? እትዬ በጣም ይቅርታ እኔ እንደዚህ እንደሆነ አላወቅኩም ነበር። አሁንም ቢሆን ሂሳቡ እንዴት እንደዚህ እንደደረሰ አልገባኝም። ሀና እኛን ጥፋተኛ እያደረግሽ ነው። እኔ እናንተን ጥፋተኛ አላደረግኩም። ለሊቱ ሙሉ ሳስበው ነበር፣ ግን ለአባዬ ሕክምና ይህን ያህል ገንዘብ አይወጣም። አስፈላጊ ከሆነ ደረሰኙ ላሳይ ይችል ምን ነው እንጂ ቅጥፈትሽ በዛ እንዳለ የወሰድሽው መድኃኒት እኮ ደረሰኙ ላይ ያለ እንዴ ዶክተር፣ ይሄ መድኃኒት እኮ አባዬ ሁለት ቀን ነው የወሰደው፣ ለዛውን በቀን አንድ። አረ እባክሽ እውነት ዋንቺ ቤት ሰው ማታ እልልሽ ነው አይደለም እትዬ አባዬ ይሄ መድኃኒቱ ሁለት ቀን ብቻ እኮ ነው የወሰደው፣ ግን እዚህ ጋ የተጻፈው ለአስራ አምስት ቀን ለዛም በስድስት ሰዓት ልዩነት ተብሎ ነው። ስለዚህ ለአባትሽ ታዘዘው መድኃኒት እያወጣሽ ስትሸጪ ነበር ማለት ነው። እኔ እንደዛ አይነት ሰው አይደለሁም። ይሄው እትዬ ይሄ መድኃኒት እኮ የመንግስት መደብር መቶ ሰላሳ ብር ነው። እዚህ ጋ ግን አስራ ሰባት ሺ አምስት መቶ ተብሎ ነው የተጻፈው። ይሄን ቅርታችን ታይ ብያለሁ። እትዬ እትዬ፣ እኔ እኮ ውሸቴን አይደለም። እስኪ ትንሽ እንኳን ፈሪ የሌባ ይነደረግ መልሰው ሌባ አድረግ አሉ። መድኃኒቱን እያወጣ ስትሸጪ ኖረሽ ዶክተሩ ሌባ ልታደርጊ ነው? እትዬ እኔ እንደዛ አይነት ሰው እንዳልሆንኩኝ ያውቁ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 እባክህ አባዬ፣ ይዳንና ሁሉንም በኋላ እናወራለን። ሀንዬ ደህና ነች፣ ምን ትሆናለች? በማለት ዶክተሩ ሊናገር እያሰበውን አስቆመታል። አባትም አሴር ግን ምን የደበቅከኝ ነገር አለ? ዶክተሩ አፉ ላይ ቆመህ እኮ ልታስወራው አልቻልክም በማለት እየጠየቃቸው ነበር። አሴር ግን ነገሩን ለማስቀየስ ስልክ የጠራ በማለት ትቷቸው ወደ ውጭ ወጥቷል።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 ሀንዬም በጣም ተደናገጠች። ለምን ትደናገጫለሽ? አንቺ እኮ ሀቀኛና መልካም ልጅ ነሽ፣ ለአባዬም ታስፈልገዋለሽ በዚህ ልክ መጨናነቅ የለብሽም ይላታል። ታዲያ ከጎና ስለቆመላትና እያበረታታት ስላለው አሲር ምስጋናም እያቀረበችለት ነበረ። ዶክተሩም ለወይዘሮ ሜላት ሆስፒታል እንድትገኝ ከዚህ በፊት በደወልላት መሰረት እሳቸው እርግብን ይዘው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 የዚህን ጊዜ ወይዘሮ ሜላት እብድ ሆኑ የሚያደርጉት የሚጨብጡት አጡ። ምን አይነት አጭበርባሪ ነሽ እየወጣሽ ትሸጭ ነበር በማለትም ከሰሷት። ይህ ራስሽ ፈርመሽ ያወጣሽበት መድኃኒት ይናገራል። ደግሞ ልታጭበረብሪ ትሞክር ያለሽ በማለትም ወይዘሮ ሜላት በነገር ጠመዷት። ይህ ሁኔታ ምቹ አጋጣሚ የፈጠረላት እርግብም ተጨምራ ሀና ላይ ጨፈረች።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 ወይዘሮ ሜላትም ሀና እንዳጭበረበረቻቸው አድርጋ ለወይዘሮ አስቴር እየነገረቻቸው ነበረ። እናት ግን እኔ የምታጭበረብር አትመስለኝም በጣም የዋህና አገራገር ልጅ ናት በማለት ሀንዬን እንደወደዷትና ውስጧ ንጹሕ እንደሆነ የነገራቸው እናት ስለ ሀና ንጹሕነት እየመሰከሩ ነበር። ወይዘሮ ሜላት ግን ወይዘሮ ሜላት ግን እናንተ የሀና ንባብነት በደንብ የተረዳችሁት አይመስልም። 200 ሺህ ብር በማለት ይኸው እጀን ጠምዝዛ 800 ሺህ ብር አደረሰችው። እኔ ግን አባቷን ለማሳከም ቃል የገባውላት 200 ሺህ ብር ነው በማለት ትናገራለች። ወይዘሮ አስቴር ግን ሀንዬ ይህንን የምታደርግ ልጅ አይደለችም፣ ይልቁንስ ዓይንሽን ግለጭ በማለት እየነገሯት ነበረ። ወይዘሮ ሜላት ግን እነዚህ ሰዎች ምን ነክቷቸዋል በማለት በቁጣ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 ወይዘሮ አስቴርም ስለ ሀና ጉዳይ ምናሴን እያጣሩት ነበር። እንደተባለው ሀኒ ጌታ ጭበረብራለች እንዴ? በማለት ጠይቀዋል። አሴር በጣም ንጹህ ልጅና መልካም ልጅ እንደሆነችም ይመሰክራል።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 ስናውነታው ስላልታወቀ እህቴ እንዳትወኝ በማለት በጾለት ላይ ነኝ በማለት ነገረቻት። ታዳር ግብም ያ የምርመራ ውጤት ይምጣና እንታያያታለን እያለች ነው እንግዲህ በባዩሽ አይዞሽ ባይነት በራሷ እየተማመነችም ትመስላለች። አናም ከስራ ቦታዋ ተነስታ ወደ ታመመ አባቷ ስትመለስ አንቺ ቢያንስ ከቤት ደሪ እኔ አብሬው አድራለሁኝ ቢያንስ ዛሬ እንኳን ለራስሽ ጊዜ ስጭ፣ እያለ አሴር እየመከራት ነበረ። እኔ ከአባቴ ተለይቼ ማደር አልፈልግም እያለች ቢሆንም መማ አባቷን ቢሆን ወደ ቤት ሄዳ እንድታድር ግፊት እያደረጉ ነበር። በመጨረሻም ሀንዬ ምንም እንኳን ካንተ ተለይቶ ማደሩን ባልፈልገውም በቃ በሀሳብ ተስማምቻለሁ በማለት ወደ ቤት ሄዳ እንድታድር ፍቃደኛ ሆናለች። ወይዘሮ አስቴርም ለምን መስፍኔ አይመጣምና አብራችሁ አትኖሩም ልጆቻችሁን በጋራ አታሳድጉም እያሉ እየመከሩ ቢሆንም ወይዘሮ ሜላት ግን ፍላጎት እንደሌላቸው ይናገራሉ።